አዲስ ቀን ላይ ትገኛላችሁ ተመልካቾቻችን። አዲስ ቀን ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ይገኛል። ዛሬ አዲስ ቀን የሀገር ጉዳይ የብሔራዊ በጎ ፍቃድ አገልግሎት ባለፉት ዓመታት እንዴት ተተገበረ? ምን ለውጥ አመጣ? ስኬት ውስጥ እንዴት ይታያል? በቀጣይ ደግሞ ምን ታስቧል? ሲል ተመልክቷል። ይሄ ጉዳይ በዚህ በአዲስ ቀን ብቻ የሚገታ አይደለም። በዜና ኢትዮጵያ፣ በኢቲቪ 57 ሌሎች መረጃዎች ተካተውበት ወደ እናንተ የሚደርስ ይሆናል። አሁን ሰዓቱ የዶት ስትሪም ነው። በተለይም በተለያዩ የማህበራዊ ትስስር ገጾች ትኩረት የሳቡ ጉዳዮች ምንድናቸው ተብሎ የሚጠየቅበት ሰዓታችን ነው። ንብረት የተሆነ ቀደም ሲል የነገረንን መረጃ አካቶ ሌሎችንም እንደዚሁ ጨምሮ ከኛ ጋር ቆይታ ሊያደርግ እዚህ ስቱዲዮ ነው የሚገኘው። በድጋሚ እንዴት ነህ? እንኳን ደህና ቆያችሁ። የአፍሪካዊቷ ቆንጆ ነሽ መባል ግን አንቺም አፍሪካዊት ስለሆነች ነው። እሷ ቆንጆ የተባለ ያው አንዱ ቆንጆ ከተባለ ጥሩ ነገር እኮ ደሳ ነው። ለማንኛውም መቀጠል ይቻላል። መልካም። የመጀመሪያው መረጃችን የሚሆነው እዚሁ አዲስ አበባ ላይ ያቆየናል። በአዲስ አበባ እንግዲህ ከተሞች ውበት እየተሰራ እንደሆነ ይታወቃል። በጣም በዓለም አቀፍ መድረክም ስሟ እየተጠቀሰ ያለች ከተማ ሆናለች። አሁን አዲስ አበባ በውበትም በጽዳትም፣ እንዲሁም ደግሞ በአስፋልት በሚሰሩ መንገዶቿ የቱሪስቶች መዳረሻም የሆነች አለም አቀፍ ጉባኤዎችን በየቀኑ እያስተናገደች ያለች ከተማናትና ና አሁን ከተማዋን ይበልጥ የማዘመን ስራዎች እየተሰሩ ስለመሆኑ መረጃዎች ይፋ ተደርገዋል። ከነዚህ መካከል አንዱ በተለይ የከተማዋን የአቅጣጫ ስርዓት ዘመናዊ ማድረግ ነው። ከነዚህ የመንገዶችን ስያሜ የሰፈሮችን ስያሜ እንዲሁም ደግሞ የቤት ቁጥርን ዘመናዊ ማድረግ ነውና፣ ትላንት አንድ ይፋ የተደረገ መረጃ ወደ 32 የሚሆኑ የከተማዋ መንገዶች አዲስ መለያ ቁጥርና አቅጣጫ ይሰጣቸዋል ተብሏል። እስካሁን ድረስ አዲስ አበባ ውስጥ ስያሜና ቁጥር ተሰጥቷቸው ያሉ መንገዶች 133 ብቻ ናቸውና ይሄ በጣም ዝቅተኛ ነው። ሰውም በተለይ እነዚህ ዳይሬክሽኖችን አውቀሽ መንገዶችን ስያሜ ያከ ከተማዋን በቀላሉ ለማወቅ ሰዎች ሲቸገሩ ነበር። አሁን ያንን ለመቅረፍ ወደ 32000 የሚሆኑ መንገዶች የአዲስ ታፔል ላይ ይለጠፍባቸዋል። በዛ መሰረት በቀላሉ የከተማዋን ዳይሬክሽን ማወቅ ትችላለች። ከዚሁ ከመንገዶች ጋር ተያይዞ ደግሞ ወደ አንድ ሚሊዮን የሚሆኑ ቤቶች አዲስ የቤት ቁጥር ይለጠፍባቸዋል። በዚህም ደረጃ ቢሆን ዝቅተኛ ቁጥር ነበር የነበረው ወደ 27 ሺህ ቤቶች ናቸው የቤት ቁጥር የነበራቸው ወይም የተለጠፈባቸው። አሁን ደግሞ እነዚህን ወደ አንድ ሚሊዮን ለማሳደግ እየተሰራ ነው ተብሏል። ዘመናዊ አቅጣጫ ስርዓትም አዲስ አበባ ውስጥ መተግበር ተጀምሯል። በሚቀጥለው አመት እንግዲህ አጠቃላይ ይህንን በማጠናቀቅ ከተማዋን የአቅጣጫ ስርዓቷን ዘመናዊ የማድረግ ስራዎች ይሰራሉ ተብሏል። ይህ ማህበራዊ ሚዲያ ላይ በዶት ስትሪም ካወጣ ነው በኋላ በርካታ ሰዎች በተለይ ከዚህ ከአቅጣጫ ጋር ተያይዞ ከተማዋን የማዘመን አንዱ አካል ነው በሚል በርካቶች እየተነጋገሩበት የነበረ መረጃ ነው። ሌላኛው መረጃችን እዚሁ ወደ አፍሪካ እንሄድና ማዳበሪያን ጉዳይ እንመለከታለን ኢትዮጵያ ውስጥ አርሶ አደሩ በየቀኑ የሚያነሳው ችግር ነው አይደለ ማዳበሪያ አሁን በተለይ አሁን የመህር ወቅት ነው ይሄ ወቅት በዚህ ወቅት የአርሶ አደሩን ድምጽ ሄደች ብትጠይቅ ከሚያነሳቸው አንዱ ጥያቄዎች የማዳበሪያ ጥያቄ ነው ነገር ግን ለአፍሪካ ተስፋ የሚመስል ነገር ይፋ ተደርጓል የ አሊኮ ዳንጎቴ እንግዲህ ትልቅ ባለሀብት ናቸው፣ የናይጄሪያዊ ባለሀብት ለአፍሪካ ትልቅ የምስራች ይፋ አድርገዋል። በሚቀጥሉት ሶስት አመታት አፍሪካ የማዳበሪያ ለዋለ ልነቷን ታረጋግጣለች ብለዋል። አሁን ትልቅ ፋብሪካ አላቸው በዚህ ዘርፍ ይህንን የማስፋፊያ ስራ እያደረጉ ነው። ወደ በአመት ወደ ሶስት ሚሊዮን ኩንታል የሚያመርት ፋብሪካ ነው ይሄ። በሚቀጥሉት ሶስት አመታት ይህንን ወደ ዘጠኝ ለማሳደግ በሶስት እጥፍ ለማሳደግ ነው እቅድ የተያዘው። እንግዲህ በሀያሀያንድ እንደ አውሮፓውያን አቆጣጠር የወጣ መረጃ አፍሪካ ከሌሎች ሀገራት ገበያ ወደ ሰባት ነጥብ ሁለት ሚሊዮን ማዳበሪያ ማስገባቷ ይታወቃል። ይህ ፋብሪካ እንግዲህ 9 ሚሊዮን አመረተ ማለት ከዚህም በላይ ነው። አፍሪካ ከራሱ አልፋ ወደ ሌሎችም ማዳበሪያ የምትልክበት መንገድ የሚያመቻች ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድም ቀደም ብለው በፓርላማ ንግግራቸው ወቅት ኢትዮጵያ በሚቀጥለው እንግዲህ መስከረም ላይ ታላቁ ህዳሴ ግድብን ከመረቅን በኋላ የሀገሪቱ ትልቁ ፕሮጀክት የሚሆነው የ2018 የሀገሪቱ ግዙፍ ፕሮጀክት ወይም ሀሳብ የሚሆነው የማዳበሪያ ፋብሪካ ነው ብለው ነበረ። ይህ ለአፍሪካ ትልቅ ተስፋ ነው አይደለም? ይህ አፍሪካውያን በተለይ ለማዳበሪያ ወጪ ከፍተኛ የሆነ ገንዘብ ነው የሚያወጡት እና ይህን በመቀነስ ረገድ ትልቅ ፋይዳ ይኖረዋል። አሊኮ ዳንጎቴ በቅርብ ጊዜ ወደ ኢትዮጵያ ቅንቶ ከጠቅላይ ሚኒስትሩ ጋር ውይይትም አድርገው ነበር። ከዛ መነሻ በኋላ ነው ጠቅላይ ሚኒስትሩ ይህንን ሀሳብ ይፋ ያደረጉት እና በኢትዮጵያም ደግሞ በስሚንቶ ፋብሪካ፣ ትልቅ የስሚንቶ ፋብሪካ በመገንባት ትልቅ አስተዋጽኦ እያደረጉ ያሉ ባለሀብት ናቸው። ስለዚህ ይህም እውን የሚመስል አይነት አካሄድ ነው እና ትልቅም የሆነ ለውጥ እና በተለይም ለሀገራችን አርሶ አደሮች እፎይታን የሚሰጥ ይሆናል ተብሎ ይታሰባል። በተለይ የውጭ ምንዛሪ በጣም በከፍተኛ ሁኔታ ነው የሚጠይቀው። በዚህ ዓመት 24 ሚሊዮን ኩንታል ነው ይገባል የተባለው ማዳበሪያ ወደ ሀገር ውስጥ። ስለዚህ ምን ያክል ግዙፍ እንደሆነ ቁጥሩ ማየት ይቻላል። ይሄ ምን ያክል እንደሚያስወጣ ማሰቡ ያን ያክል ቀላል ነውና፣ ትልቅ የሆነ ሀሳብ ነው እንግዲህ። ይህ ፕሮጀክት ደግሞ ተሳክቶ ማየት ያብቃን እንላለን። እውነት ነው። በተለይ የማዳበሪያን ጉዳይ ስናነሳ አፍሪካ ከኢትዮጵያ በፖሊሲ ደረጃ እየተገበረች ያለው አለ ከተረጅነት መላቀቅ የሚለውን እንግዲህ በኢትዮጵያ በአፍሪካ ከፍተኛዋ ስንዴ አምራች ሆናለች። እንደዚህ ስንዴ ስናምርት ደግሞ ግባቶች ያስፈልጋሉ። እነዚህ ግባቶች ደግሞ በራስ ማሟላት መቻል ትልቁ ነገር ነው። ይሄ ለአፍሪካ ትልቁ የምስራች ይመስላል። እንግዲህ ቀጣይ አፍሪካ ብዙ በርካታ ተስፋ ያላቸው ነገሮች አፍሪካ ውስጥ እየተነገሩ ነው ያሉት። ሌላኛው መረጃችን የሚወስደን በዚህ በሀገር ውስጥ ከሰሞኑ ከፍተኛ ትምህርት ተቋማት ተማሪዎቻቸውን ሲያስመርቁ ነበርና በዚህ ወቅት የተለያዩ ክስተቶችን ለተመልካቾች ስናጋራ ነበር። አንዱ መንታ ሆኖ በጋራ በአንድ ትምህርት ቤት መመረቅ ነው። ኒውዮርክ አንድ ሃይ ስኩል ውስጥ የምናገኘው ግን ከሃይ ስኩል የተመረቁ ከ30 በላይ መንታዎች ናቸው እና ይህ በጣም በርካቶች እየተነጋግሩበት ነው። የአንድ ቤተሰብ አይደለም፣ ግን በትምህርት ቤት ውስጥ በትምህርት ቤት ውስጥ 30 መንታዎች እና ከተመረቁት 15ቱ ትላንት አስራአምስቱ መንታዎች ናቸው በአንድ ትምህርት ቤት ያሳለፉ ናቸውአስራአምስቱ መንታዎች ናቸው ስትል፣ አስራአምስቱ የተወለዱ የአንድ ቤተሰብ ልጆች ይመስላል። አዎ ልክ ነሽ። ግን ያው ከተለያየ ወላጅ የመጡ ናቸው፣ ግን መንታ የሆኑ ተማሪዎች ማለት ነው። እና በጣም በርካቶች ሲነጋገሩበት ነበር ማህበራዊ መገናኛ ብዙኃን ላይ። አሁን የእነዚህ ትልቁ መነጋገሪያ የሆነው መንታ ሆነው እዛ መመረቃቸው፣ ይሄ የተለመደ ጉዳይ ነው የቁጥሩ መብዛት ካልሆነ በስተቀር ነገር ግን በርካቶች የተነጋገሩበት ያለው አሁን ከመሰናዶ ከተመረቁ በኋላ በአንድ ትምህርት ቤት ቀጠል እድላቸው ጠባብ ነው እና በርካቶች እያነጋገረ ያለው ይሄ ነው። እስከ መሰናዶ ትምህርት ቤት አንድ ላይ ተምረዋል። መንታ ናቸው፣ ተመሳሳይ ነገሮችን ያደርጋሉ። ከዚህ በኋላ ግን ባሉ በትምህርት ቤቶች ይበተናሉ እና ያኛው ህይወታቸው ሲቀነስ የሚመጣውን ተጽዕኖ ነው በርካቶች እየተነጋገሩበት ያለው። ይሄ በጣም ከባዱ ነገር ነው ግን ለበርካቶች የተነጋገሩበት የነበረው ሌላኛው መረጃችን ነው። ቀድም በጣም አንችንም ሲያስቅ የነበረው መረጃ የአሜሪካው ፕሬዚደንት እንግዲ አይደለም እንዲ ነው ያለች በቃ የሆነ ኢትዮጵያዊ ደግሞ የተለየንም። እንግዲህ ይሄ በጣም በበርካቶች እየተነጋግሩበት ያለው መረጃ ነው የሩዋንዳና የኮንጎን ግጭት ለማብረድ በዋይት ሀውስ የፊርማ ስነስርዓት በነበረበት ወቅት ባለፈው አርብ ለት ነው ይሄ ስነስርዓት የተደረገው። በዚህ እንግዲህ አንድ አፍሪካዊት ጋዜጠኛ ተገኝታ ትራምፕን ጠይቃቸው ነበርና በዚህ ወቅት እሳቸው ባልተለመደ መልኩ የጋዜጠኛዋን ውበት ሲያደንቁ ተስተውሏል። በጣም ቆንጆ ነሽ ያለውበት የፖለቲካ መድረክ ይህንን እንድላ ይፈቅድልኝ ይችላል፣ ግን ያንን ጥሽም ቢሆን ላድንቅሽ ፈልጋለሁ በሚል የቁንጅናዋን ነገር አጉልተው ሲያሰሙ ነበር። በኋላ ላይም እንግዲህ እሷ ደግሞ በኮንጎ እንግዲህ በጣም ጦርነት የምትታወቀ አገር ነች። ከዛ በኤም 23 የሚባል አማጺን ደግሞ በመደገፍ ሩዋንዳ ገብታበታለች እና ይሄ የሁለቱ ሀገራት ቁርሾ ለዘመናት ዋጋ ሲያስከፍል የነበረ ነበር። ያንን ሰላም ለማምጣት የተሰየመ ድረክ ነበር። እዛ ላይ በኮንጎ በነበረኝ እንቅስቃሴ ጋዜጠኛዋ ዶናልድ ትራምፕ በየመንገዱ ስጠይቅ እርስዎን በርካታ ሰዎች ያውቀውታል ለዛች ሀገር ሰላም ያመጣሉ ብሎ በርካቶች እየጠበቁት ነው በተስፋ እና የኖቤል ሽልማትም ይገባውታል ብሎ የኮንጎ ፕሬዚዳንት እጩ ሊያደርጉት ፍላጎት አለው ብሎ ከጠየቋት በኋላ ነው እንግዲህ፣ በሞቅታሳቸውም በጣም ቆንጆ ነው። ስለዚህ መነሻው ከሳ ነው ነው እሳቸው ሁሉም ጋዜጠኛ እንዳንቺ ቢሆን ብለዋል። እንግዲህ እሳቸው የሚታወቁት በተለይ ከሚዲያ ጋር ውዝግብ በመግባት ነው። ከሰሞኑን ታስታውሱ ከነበረ ሲኤንኤንና ኒውዮርክ ታይምስ እንከሳለሁ በሚል በተለይ የመረጃ ነፃነትን የሚዲያ ነፃነትን በመጋፋት በአሜሪካ ታሪክ ውስጥ በጥቁር ነጥብ የሚነሳባቸው ፕሬዚዳንት ነበሩ። ትላንት ደግሞ ከጋዜጠኛዋ ጋር የነበራቸው ጨብጠዋታል። እንግዲህ መድረኩ ላይ ጋዜጠኛዋን እና በጣም በርካ እዛ ዋይት ሀውስ ውስጥ በነበረው ስነስርዓትም በርካቶችን ፈገግ ያሰኘ ስነ ስርዓት ነበር። እንግዲህ ትራምፕ ግን ከመጡ የተወሰነ ጊዜያቸው ያቸው ነው። ገና እንዳመት አልሞላቸው እና በዚህ ውስጥ ጊዜ ውስጥ ግን ከሀገራቸው አልፎ በዓለም አቀፍ መድረክ በተለይ ግጭት ባለባቸው አካባቢዎችን የግጭት ቀጠናዎችን ለማብረድ የሚጥሩት ጥረት በጣም ቆንጆ ነው። እውነት ለመናገር አሁን ኢራን ስራ እስራኤል ላይ የተወሰነ ጣልቃ ገቡ እንጂ ውጭ ያለውን ግን በሰላም እንዲፈታ የሚያደርጉት የውይይት እንቅስቃሴ በጣም የሚደገፍ ነው። እውነትም ለኖቤል ሽልማትም ብላ የተናገረችው ይህንን ተመልክታ ይመስለኛል ገልጠኛ ከዚህ ቀደም በርካታ ስራዎችን አድርግ ያለው ግን ማንም ምስጋና እያደረግልኝ አደለም ለኖቤል ይገባኛል ብለ ያውቃሉ። በርካታ ነገር ሁሉ አንስተዋል። ለሰላም ያደራደሯቸውን ሀገራት በመጥቀስ የኖቤል ሽልማቱ ለእኔ ይገባኛል ብለው ትላንት ደግሞ እንግዲህ በጋዜጠኛዋ አንደበት ሲገልጽላቸው እርሳቸውም ጋዜጠኛዋን በማድነቅ አጻፋውን መልሰዋል። እንዳንቺ አይነት ጋዜጠኞች በዓለም ሁሉ በሰፉ በሚል እንግዲህ አድናቆታቸውን ገልጸውላታል። ነጻነት ደግሞ በጣም ኩራት ተሰምቶሻል። እሷ ቆንጆ ስለተባለች የአፍሪካዊት አንችም ቆንጆ ነች ለማለት ነው። ሌላኛው መረጃችን ወደ ቻይና ይወስደናል። እንግዲህ ቻይና በአንድ ወቅት በጣም መኪና ብርቅ የሆነባት ሀገር ነበረች። መኪና ለመግዛት ዜጎቿ ይቸገሩባት የነበረች ሀገር ነች እና አሁን በአንድ ሰከንድ ውስጥ አንድ መኪና የሚመረትባት ሀገር ሆናለች። ቻይና በአለም ውስጥ ከሚነዱ ሶስት መኪናዎች ደግሞ አንዱ በቻይና ውስጥ የተሰራ ነው ይላል መረጃው። እና ይሄ በጣም ገራሚ መረጃ ነው። እንግዲህ እኛ ሀገር ውስጥ አሁን የምናያቸው አዳዲስ መኪናዎች በተለይ ነ ቢዋይድ አይነት መኪናዎች በአለም አቀፍ ደረጃ ስማቸው የገነነ መኪና ነው። በሰከንድ አንድ መኪና ታመርታለች ስንል ወደ ሰዓት ስንወስደው ወደ 1500 ወደ 3500 አካባቢ የሚጠጋ መኪና በሰዓት ውስጥ ቻይና ውስጥ ይመረታል። እና ይሄ ባለፈው አመት ወደ 31 ሚሊየን መኪና ቻይና ውስጥ ተመርቷል። በአንድ ወቅት በጣም ቅንጦት የነበረበት ዜጋ ቻይና ውስጥ አንድ መኪና ለማየትም ለመግዛትም አሁን እንደ መሰረታዊ ሸቀጥ ብድግ ብሎ የሚገዛበት ሀገር ሆኗል እና አብዛኛው ከዚህ መኪና ውስጥ የሚመረተው መኪና ደግሞ የሚሸጠው እዛው ቻይና ውስጥ ነው። ይሄ በጣም የቻይናን የኢኮኖሚ ድገት የዜጎቿን የመግዛት አቅም ያሳያል። በዓለም አቀፍ የገበያ ውስጥም ሰብራ መመግባት እንግዲህ በተሽከርካሪ ዘርፍ ቻይና ስሟን እየተከለች ነው እና ይሄ በርካቶችን እያነጋገረ ያለ ነው። በአመትም ወደ 127 ቢሊዮን ዶላር ተገኛለች ከዚህ ዘርፍ ይሄ በጣም ትልቅ እና አሜሪካ በመና አውሮፓ በተለይ እዚህ በአሜሪካ ምርት፣ በመኪና ምርት ስማቸውን የተክለው ሀገራት ስጋት ውስጥ የገቡበት የቻይና ወደፊት መምጣት በዚህ ዘርፍ በርካቶችን እያሰጋ ያለ ነው። በዚህ የሀያላኑን ግን ቻይና ትልቅ ስኬት ያስመጣችበት ዘርፍ ሆኗል እና ማህበራዊ መገናኛ ላይ ይሄ በርካቶች እየተነጋገሩበት ያለው መረጃችን ነው። በአምራች ኢንዱስትሪ ዘርፍ የምትታማ ሀገር አይደለችም። አሁን ደግሞ በተለይ ከአፍሪካውያን ገበያ ጋር ትልቅ የሆነ የገበያ ትስስር እየፈጠረች ምን ያለው እንግዲህ ቻይና በቀጣይነት የቁጥር አንድ ባለግዙፍ ኢኮኖሚ ሀገር ለመሆን ነው እየታተረች የምትገኘው። አሜሪካ ጋር ያለው ቁርሾ ያው በሁለቱ መካከል ተጦጥፏል። በጣም በተለይኛ ሀገርም አሁን ከአየር ንብረት ለውጥ ጋር ተያይዞ የአረንጓዴ አሻራው አለ፣ የኤሌክትሪክ መኪና አለ፣ በስፋት ከቻይና የሚገቡ እንደይነት ነገሮች በስፋት አሉ። አብዮት፣ አንተ እየነዳ የመጣ መኪና የቻይና ምርት ነው ወይስ ሌላ? ጥያቄ የቻይና ይሆናል ብዬ ጠገምታለሁ። እንግዲህ ካለው መረጃ አኳያ እኔ ግን ምን ተረዳው በሰከንድ ውስጥ በጣም በቃ ለለውጥ ከተዘጋጀን ብዙ ነገር መለወጥ እንደሚቻል ነው በአንድ ሰከንድ አንድ መኪና ማምረት ቀላል አይደለም ማለት ስለዚህ በሰከንድ ውስጥ ብዙ ነገር መስራት እንደሚቻል ያሳየ ነው ብዬ አስባለሁ በጣም እናመሰግናለሁ መልካም ቀን ነው ብረት እናመሰግናለን